መኪናው ለእኔ ነው የተገዛው። ለሩታ ብቻ አይደለም፣ ለእኔ ነው የተገዛው። ቤተሰብ ቆይ፣ በመጀመሪያ እንኳን ደስ አላችሁ! እንኳን ደስ አላችሁ! ውጤት አገኘን። ድካማችን ውጤት አገኘን። እኔ ነኝ መጀመሪያ ማለት ነው። ኦ የመኪና ያለ የቤት ያለ የወርቅ ያለ እያልኩ የነበረው ከወለደች ጀምሮ ጎሮሮዬ የደረቀ። ሶስት ቪዲዮ ነው የሰራሁት። ሰርፕራይዝ አደረጋትን ብዬ ቪዲዮ ሰርቻለሁ። አስራ ሰባት ሺ ነው የታየው ማለት ነው። ከዛ በኋላ ደግሞ የደረቀ አበባ ይዞ ሲመጣ እኔ ደርቄ ቀረው፣ ደርቄ እንደዚህ ማለት ነው። እንኳን ደስ አላችሁ! እንኳን ደስ አላችሁ! እንኳን ደስ አላችሁ! ሩታ ሩታ ሩታ ሩታ ቆይ፣ አይደለም አይደለም፣ ቆይ ተረጋጊ። እንዴ ምን ሆነሽ ነው እንዴ? አይደለም ፕራንክ ነው ይሉኛል ብዬ ማለት ነው። ቪዲዮውን ሳብ ሳብ ሳብ ሳብ ሳብ አድርጌ ነው ያየሁት። እውነት ለመናገር ፕራንክ ነው እንዳይለኝ ማለት ነው። አብርሽ አብርሽ፣ አሁን ያልኩህን ሰማኸኝ? እንደው አንተ እግዚአብሔር አምላክ ያለ ከሆነ ይስማ እውነት በቃ እኔ እምባን ያነቀኝ ለሩታ ወይ ኩ ይፈላ አይደለም፣ አይገባትም ማለት እኮ አይደለም፣ ቤተሰብ ይገባታል። ግን ከነዚህ ነቀዝ ጓደኞች ጋር ሆኖ ይሄንን ያደርጋል ብዬ አላሰብኩም። ግን እየጮኩ ነው። ከወለደች ጀምሮ መኪና ወርቅ ቤት እያልኩ ወይ ወይ እያልኩ ነው። እውነቴን ነው የምላችሁ። አንጀቴ ራሳ ለካ እህቴ ከዚህ በፊት መረጃ የነገርሽኝ እህቴ፣ ሰድቤሽ ነበር። አውፎበኝ ይቅርበኝ። አንቺ እውነትሽ ነው። መኪና ገዝቶ ሰርፕራይዝ አርጓታል። መረጃ ልካለኝ፣ ለቅቄው፣ ከዛ አስራ ሰባት ሺ ታየ። ከዛ የዛን ቀን ደግሞ እሱ የደረቀ አበባ ይዞ መጣ ሰርፕራይዝ ሴል፣ ልጅቷንም አብርሽንም ሰደብኳቸው ማለት ነው። እና መረጃ የላክሽልኝ እህቴ ይቅርበኝ፣ አውፎበኝ። እንደው በፈጠረሽ ይቅርበኝ። ወይ ወይ ወይ ወይ፣ ነፍሴ ልትወጣ እውነቴን ነው የምላችሁ። ቪዲዮውን ሳብ ሳብ ሳብ ሳብ አድርጌ ነው ያየሁት። በቃ አልቻልኩማ፣ አልቻልኩም። የዩቲዩበር ነገር ታውቃላችሁ። በመካከል ደግሞ ፕራንክ ነው ብሎ ካሉ ብዬ ነው እኮ። አሁን እየጮኩ እኮ ነው ሰዎች፣ የራሱ ምን ሆነ አሁን ራ። እንኳን ደስ አላችሁ ንግስታችን። እንግዲህ ባለመኪና መኪና ሆና እንደች ወለለ። እኔ እኮ ማለት ነው መኪና ይሆና ይገባት ምናምን ምናምን አይደለም ይገባታል ብሎ የሚያደርግላት ሰው ሳጣኑ የተበሳጨውት አብርሽ እንግዲህ፣ አይታችኋል። ኮሜንታችንና እንዲሁም በቪዲዮ የምናወራው ነገር እያንዳንዱን ነገር ይሰማል ብያችሁ ነበረ። ከዚህ በፊት አይታችኋል። የደረቀ አበባና በንትን በፊኛ ነው እሷን የሚሸውደው የነበረው ማለት ነው እና ወይ እንግዲህ እንዴት ደስ እንዳለኝ። ሴትዮዋ ልትመጣ መጣች፣ በቃ መጣች፣ ልትከፍተው ነው። በቃ ቤተሰብ ነገ በሰፊው እናወራለን። ለአሁን ግን እንኳን ደስ አላችሁ ለማለት ነው የመጣሁት። የሽንት ቤት ሆኜ ነው ምጮኸው። አሁን ምን ሆነሻል ብላ ታንኳኳብኛለች ማለት ነው። ስለዚህ እዩ፣ መጣች። በቃ እንዴት ላውራችሁ፣ እንዴት ላውራችሁ። እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ።